በጣም ተጠባቂ ቀን ነበረ። የፕሪሚየር ሊግ ዋንጫ ማንሳት የሚችልበትን ቀን የሚያረጋግጥበት እለት ይሆናል ተብሎ ሲጠበቅ ነበር። ከአርሴናል ጋር ያለው የነጥብ ልዩነት ሰፊ ስለነበር ቀሪ የአራት ጨዋታዎች እየቀሩት የፕሪሚየር ሊጉ ሻምፒዮን መሆኑን አረጋግጧል። ትናንትና አንፊልድ ከተማውም የሊቨርፑል ከተማም በጣም ልዩ ድባብ እንደነበረው ተመልክተናል። ምናልባት እግር ኳስን የማይወድ ሁሉ የትናንትናውን የአንፊልድ ድባብ፣ የሊቨርፑል ከተማን የደስታ አገላለጽ መንገድ የተመለከተ እግር ኳስ ተመልካች አልሆነ እግር ኳስን ለመመልከት የሚያስብ ሁሉ የሊቨርፑል ደጋፊ የሚሆንበት ቀን ሊሆን ይችላል ብዬ አስባለሁ። በጣም የተለየ ነበረ። የሊቨርፑል ደጋፊዎች ሁሌም እንደዚህ አይነት ስነስርዓትን ለማክበር ወደኋላ የማይሉ፣ ክለባቸው እየተመራ እየተሸነፈ እንኳን ለመዘመር የማይደክሙ ደጋፊዎች ናቸው ያሏቸው። ትላንትና ይህንን አድርገዋል እና ሊቨርፑል የፕሪሚየር ሊጉ ሻምፒዮን መሆን ችሏል ትላንትና። እንደዚ አይነት ስሜት በከተማውም በቀይ ጉም በታጠነበት ቀን ተጫዋቾቹን ይዞ የመጣው ቀይ አውቶቡስ እንዴት አይነት አቀባበል እንደነበረው ተመልክተናል፣ እና አንፊልድ ላይ የነበረው ድባብ ተመሳይ ነበር። ግን ሊቨርፑል ውስጥ ተመሩ። በዛ ስሜት ውስጥ ሆነው የቀድሞ አጥቂያቸው ዶሚኒክ ሶላንኬ ገና በ12ኛው ደቂቃ ግብ አስቆጠረባቸው። በተወሰነ መንገድ ደስታቸውን አቀዝቅዞታል። ግን የመልስ ምስት ለመስጠት አራት ደቂቃዎችን ብቻ ነበር መጠበቅ ያስፈልጋቸው። ሉዊዝ ዲያዝ 16ኛው ደቂቃ ላይ አቻ አድርጋቸው። ከዚያ በኋላ ግን ቶትንሃም በፍጹም ሊያቆማቸው አልቻለም። ማካሊስተር የአንፊልድን ድባብ የቀኑን የምትመጥን ቆንጆ ግብ ማስቆጠር ቻለ። ኮዲ ጋክፖ 34ተኛው ደቂቃ ላይ ሶስት ለአንድ ያደረገች ግብ አስቆጥሯል። መሐመድ ሳላ ሁሌም በሊቨርፑል ደጋፊዎች ልብ ውስጥ ያለ ተጫዋች ነው። አንፊልድ ላይ ይሄ ተጫዋች ግብ ያስቆጥራል ተብሎ ሁሌ የሚዘመርለት ነው። ገና በቀኝ ክንፍ ላይ ኳስ እየገፋ ሲሄድ ወደ መረብ ትሄዳለች የሚል ጉጉቶች ሁሉ የሚጠበቃሉ እና የሚጠበቀው የሚታወቅበትን አይነት የግብ የማስቆጠር ቴክኒክ ተጠቅሞ መሐመድ ሳላህ ግብ አስቆጥሯል። አራት ለአንድ አደረጋቸው። ጀስቲኑ ዶጊ ደግሞ የመጨረሻዋን አምስተኛ ግብ በራሱ መረብ ላይ አስቆጥሮ ሊቨርፑሎች አምስት ለአንድ እንዳሸነፉ እና ገና ጨዋታው ከመጠናቀቁ በፊት ነበር፣ አርነስሎት የቶትንሃሙን አሰልጣኝ አንጅ ፖስቴ ኮግሉን ሁሉ የጨበጧቸው። ምክንያቱም ከዛ በኋላ የነበረው ድባብ ሙሉ ለሙሉ ሊቀየር እንደሚችል ይታወቃልና፣ ያንን የክብር ሰላምታቸውን መመሰጋገናቸውን ቀድመው ነበር ሁሉ የጨረሱትና በጣም የተለየ ነበረ ጭማሪ ደቂቃዎች ከመጠናቃቸው በፊት እሳቸው ያን አድርገዋል እና ለሊቨርፑሎች በጣም ልዩ ቀን ነበረ እንደሚታወቀው የፕሪምየር ሊጉን ማንሳታቸውን ቀድሞው ያረጋገጡ ይመስላሉ፣ ግን ይሄኛውን ስነ ስርዓት ለማክበር ነው ይሄ ቀን ሲጠበቅ የነበረው። የበለጠ ደግሞ ቀኑን ደማቅ የሚያደርገው ሀያኛ የፕሪምየር ሊግ ዋንጫቸውን ነው የሚያነሱት። ከምን ጊዜም ተቀናቃኛቸው ማንቸስተር ዩናይትድ ጋር የሚስተካከሉበት ቀን እርግጥ የሆነበት ነበረ። ከአምስት ዓመት በፊት ሀያ ሀያ ላይ የፕሪምየር ሊግ ዋንጫ ከሰላሳ ዓመታት በኋላ ያነሱበት ነበር፣ ግን ያኔ በኮቪድ ተጽዕኖ ሆኖ እንኳን እንደዚህ አይነቱን ድባብ ሽታውን ያላዩበት ጊዜ ነበረ። ምክንያቱም ሰዎች ተራረቅ የሚያቀው ደጋፊዎች የሚገናኙበት ጊዜ ስላልነበረ፣ ከሰላሳ ዓመት በኋላ ሻምፒዮን ሲሆኑ እንደዚህ ያለውን ደስታ ለማጣጣም አልታደሉም ነበረ የማንቸስተር ዩናይትድ የበላይነት ከመምጣቱ በፊት የሊቨርፑል የኃያልነት ዘመናት ነበሩ። ከሀያዎቹ የፕሪሚየር ሊግ ዋንጫዎች 18ቱን ያነሱት ከ1992 ፕሪሚየር ሊግ ከመባሉ በፊት የተገኙ ናቸው። ያኔ ፈረስት ዲቪዥን በሚባልበት ጊዜ ነው። ያኔ ማንቸስተር ዩናይትድ ሊቨርፑል 18 እያለው ዩናይትድ ደግሞ ሰባት ዋንጫዎች ብቻ ነበሩት። የሊቨርፑል የበላይነት የተገረሰሰው በሰር አሌክስ ፈርጉሰን ዘመን ነበር እና 13 የፕሪሚየር ሊግ ዋንጫዎችን አንስተዋል። በአንድ ወቅት እንደውም ተጠየቁ ትልቁ ፈተናቸው ምንድን ነው ነው ሲባሉ፣ ምንም ፈተና የለብንም በዚህ ሰዓት ትልቁ ፈተናችን የሊቨርፑልን የታሪክ ከፍታ መገርሰስ ነው፣ እሱን ማንሳት ነው ብለው ነበር። ይህንን በተናገሩ በሰባት ዓመታቸው ከሊቨርፑል ጋር የተስተካከሉበትን የዋንጫ ቁጥር 18 ማስመዝገብ ቻሉ። ከዚያ ደግሞ ያለፉበትንና ሀያ ፕሪሚየር ሊግ ዋንጫ ከነሱ በኋላ ሰር አሌክስ ፈርጉሰንም ከአሰልጣኝነታቸው ተነሱ። ከዚያ በኋላ ማንቸስተር ዩናይትድ ዋንጫ አይቶ አያቅም አንስቶም አያቅም እና እሳቸው ከአሰልጣኝነት በተነሱበት ዘመን ደግሞ ሊቨርፑል ወደ አሸናፊነት መጥቶ ሁለት የፕሪሚየር ሊግ ዋንጫዎችን አንስቶ ከማንቸስተር ዩናይትድ ጋር የተስተካከለበትን ሪከርድ ማስመዝገብ ችሏል። አሁን ሊቨርፑልና ማንቸስተር ዩናይትድ ሀያ ሀያ ፕሪሚየር ሊግ ዋንጫዎች አሏቸው። አርሴናል 13 አለው። ሲቲ አስር አለው። ከአስሩ ስድስቱ ባለፉት ሰባት ዓመታት የተመዘገቡ ናቸው። ኤቨርተን ዘጠኝ፣ ቪላ ሰባት አላቸው። ቼልሲ ስድስት፣ ሰንደርላንድም ስድስት አለው። ኒውካስትል ዩናይትድ እና ሼፊልድ ዩናይትድ ደግሞ አራት አራት አላቸው። አርነስሎት ከጨዋታው በኋላ የቀድሞው አሰልጣኝ የርገን ክሎፕን አመስግነዋል። እንደሚታወቀው ባለፈው ዓመት አንፊልድ ላይ የሽኝት ስነስርዓት ሲደረግላቸው አሰልጣኙን አስተዋውቀው ነበረ አርነስሎት ብለው እየዘመሩ አርነስሎት ላላላላ እያሉ ዘምረው ነበረ። ትናንትና በተቃራኒው እሳቸው የርገን ክሎፕ ላላላ እና፣ አንፊልድ ላይ ሁሌም የማይረሱ ቅጽበቶች አሉ። ደጋፊው ደግሞ ለዛ የታደለ ነው እና ለአሰልጣኞቹም ቢሆን ሁሌም ሊቨርፑል በልባቸው እንዲቀር የሚያስችል ማስታወሻ አድርገው ማለፍ ይችላሉ። ትናንትና በንግግር መሀል እንደውም ዘጠናዘጠና ዘጠኝ ነጥብ ዘጠኝ በመቶ አሁን ስልኬን በመለከተው የእርገን ክሎፕ ቴክስት አርጉልኛል እርግጠኛ ነኝ አሉ አርነ ስሎት። እና ምን ያክል ከአሰልጣኙ ጋር ያላቸው ቅርበት መልካም እንደሆነ እሱ እኔን ያስተዋወቅበት መንገድ ልዩ ነበር። የሊቨርፑል ደጋፊዎች በፍቅር እንዲቀበሉት አድርገዋል። እሱም ደግሞ በመጀመሪያ ዓመቱ ይህንን ታሪካዊ ዋንጫ ማንሳት የቻለበትን ውጤት ማስመዝገብ ችሏል። ሊቨርፑል የውድድር ዓመቱ ሻምፒዮንነቱን አረጋግጧል።